ምንድነው? ነው ቆይ፣ አልጠበቅኩም። እንደዚህ ነው፣ ፎርም አለው ይሄ። ጀስት ላንቺ ከዚህ በላይ ነው የሚገባሽ። ነገርከኝ ሸራትን ነበር መደገስ ነበረበት። ለምን ነገር ነበረብኝ የኔ መቶ ሺህ መግባት በላይ ያንቺ ሁለት መቶ ሺህ መግባት አስደስቱኝ ጓደኞቼን ጠርቼ ልዩ ስጦታም ደግሞ አዘጋጅቼ ይድሻለሁ። ይሄ ስፔሻል ቀን ነው። እኔና ያንቺ ልዩ ቀን ነው። ሌላ ደግሞ አዲስ ስጦታ ደግሞ ያዘጋጀሁት እልሻለሁ። እሱም በኋላ

ጅልነት ልበለው፣ መካሪ ማጣት ልበለው፣ ምን ልበለው? ዛሬ ያየሁትን ነገር እኔ እንጃ አላውቀውም። ስሜቴን የሆነ ስሜት ውስጥ ነው ያለሁት፣ በቃ ዝብርቅርቅ ያለ ስሜት ውስጥ ታውቃላችሁ። እንዴት ናችሁ? ሰላም ናችሁ? ሆይ የውድ አገሬ ልጆች በያላችሁበት ሰላማችሁ ሁሉ ብዝት ይበልልኝ። ትናንትና አልሰራሁም። ትናንትናም ጥሩ ስሜት ስላልነበርኩ ነው። በጣም ተናድጄ ነበር። ጥሩ ስሜት አልተሰማኝም። ምክንያቱም ሀይሚና ብሩክ ተገናኝተው ያወሩት ነገር ጥሩ ስላልነበር በቃ እኔም ጥሩ ስሜት ውስጥ አልነበርኩኝም። እኔ ውዶች ያው የምትከታተሉኝ ሀሳብ ምሰጡኝ፣ ሰብስክራይብ ያደረጋችሁኝ ሁሉ በጣም አመሰግናችኋለሁ። ያው እነሱን ስለምወድ በእነሱ ነገር ላይ መስራት ደስ ይለኛል። ግን ጥሩ ስሜት ውስጥ ስላልነበርኩ ነው። ዛሬም በድጋሚ ያየሁት ነገር ጥሩ አይደለም። ዛሬ ብሩክም ከዛሬ መጥቶ የተናገረው ነገር እንደገና፣ ሀይሚ ደግሞ ከጠዋት ጀምሮ ነው የተፖሰተው ፖስቱ ተፖስቶ ራሱ። እኔ ደግሞ አንድ የሚገርመኝ እኛ ጸባይ፣ በትዕግስት መጨረሻውን መጠበቅ አልቻልንም። ባየነው ፖስት በጣም ነበረ ያዘን። አሁን ይኸው እዚህ ጋር እዩ፣ እዛ ላይ የተፖሰተ ፖስት ሀይሚን ከፍቶ ቀለበቱን ሲያሳያት ነው እንግዲህ። ፕራንክ ነው ልንል የምንችለው ግን ያው ደስ አይልም። ይገባኛል የእናንተ ስሜት። እኔ ተጋብቶብኛል። ብሩክም ያሳዝነኛል። ሃይሚም ደግሞ ወዴት ነው መካሪያታን? ወዴት ነው ሄደች? የሁሉ የምትመከረው ምን መክራት ምክር ወዴት ሄደ? እንደገና ደግሞ በዛ ላይ አስተዋይ አስተዋይ በጣም አስተዋይ ልጅ ነች። ምን ነክቷት ነው እያልኩ ነው። በብሩክም በኩል ትናንት ብሩክ አሳዝኖኛል። እኔ በቃ የሁለቱንም እንትን አድናቂ ነኝ። በሁለቱም ወገን ነኝ ያለሁት። ግን ይሄንን የሆነ ኩሮሪማ ሰውዬ ከመሀል ማን እንደሚያስወጣ ገባ፣ መቶ ሺህ ገባ። አሁንም ወዴት እኔ ባልና ሚስቶቹ እየተጫወቱ ያሉ ነው ምል። ግን ሀይሚ ምን እየሰራች ነው አሁን? ጠዋት የተፖሰተው ቀለበቱን ከፍቶ ሲያሳያት ተደግፈው እንደዚህ ብላ ሲነሱ ምናምን፣ አሁን ደግሞ የተናዳ ስትወጣ ነው ያየነው። ምን ጊዜ ነው ፎቶ ነው የተነሱት? አሁን እዚህ ላይ ስናይ ራሱ ይሄ የአሳየን እዚህ ጋር ስጦታ አለ ብሎ የቀለበት እቃ መያዣ አይነት ነገሩን ቅድም አሳይቷል። አሁን ፕሮግራሙ ላይ አሳይቷል። ሃይሚ ሳትመጣ በፊት ይኸው ዛሬ እንደዚህ ያለ ምናምን ብሎ አሳይቷል። እሱን እንኳን አላየችው። እንግዲህ ሃይሚ ከመጣች ጀምሮ እሱን አላየችም። አታውቅም ነው ያለው ፕሮግራም አላየችም። አላየንም። ግን ጠዋት የፖሰተው ግን የሚያስደነግጥ ነው። ታዲያ ስራ እኔ ዳኒና ሀይሚ አሁን ስራ እየሰሩ ነው ብዬ ለማለት ምንድን ነው የሚያግደኝ? ምክንያቱም ጠዋት የፖስተቱትና አሁን የምናየው አሁን ፕሮግራሙንም ሳጨርስ ነው እችል እየሄደችው እዛ ቦታ ትገኝ ማለቴ አይደለም ተናድጃለሁ በእውነት ትላንትናም ስትመልስ የነበረቸው መልስ ሚፍታ ሊያናግራቸው በሞከረ ጊዜ የተናገረችው ንግግር ትክክል አይደለም ዛሬ ራሱ ዳኒ ሮስተር እኮ ሰው ላይ እየቀለደ የሚኖር ልጅ ነው ማታ ማታ እንደው አንዳንዴ ቲክታክ ውስጥ አንዳንዴ አጋጣሚ ወደ ሲመጣልኝ እንደው ልፍ ልፍ ሳድርገው ድንገት ካለው እንደው ጊዜ ኖሮኝ ካየው ሲቀልድ ነው የማየው እንደውም በቀደም ዕለት ምንድን ያየሁት የሀይሚ እና የኔም ፎቶ አንድ ላይ አድርጉ ፎቶውን ሁሉ አስተካክሉ። እዛ ጋ ያሉ ጓደኞቹ በአጠቃላይ ከረሙ በስተቀር አጨብጫቢዎች፣ የእሱ አጨብጫቢዎች ናቸው። በቃ የእሱን ዩቲውበር ለማሳደግ የእሱን ቲክቶክ ለማሳደግ የእሱ ጓደኞች ናቸው። አብረው ድራማ እየሰሩ ነው ያሉት። እኔ ሀይሚም የዚህ ድራማ ተካፋይ ነች። እንግዲህ ፕራንክ እየሰሩ ነው። ሶሲም እንደውም የድራማው ተካፋይ ትመስለኝ ነበር። አሁን ዛሬም ተናዳኒ ሄደችው፣ ትኑርበት፣ እሷም ትኑርበት፣ አላቅም። የሚሰሩት ስራ ግን ደስ አይልም። በጣም ስሜታዊ የሚያደርግ ነው። ሲጀመር ጀምሮ የተናገራቸው ንግግር ጥሩ አይደለም። ሰውና ሰውን የሚያጋድል፣ ሰውና ሰውን ጥል እያመጣ ተደማጭነት እንዲያገኝ ነው። አሁን እሱ እንዲህ በተናገረበት ወቅት እዛ ቡታጅራ ያሉት ዩቱበሮችም ሆኑ ቲክታኮች መልስ ይሰጣሉ። ለእነሱም ስራ ፈጠረላቸው። መልስ ይሰጣሉ። ከዛ የማን የሱ ስም ይታወቃል። ዳኒ ሮስተር አሁን በቲክታክ በምንም በዚህ የተነሳኩ ታወቀ። እኔ ድሮ አይቸው ተከታትጊ አላውቅም። ይቅርታ አድርጉልኝና ዩቱብ ውስጥ የገባሁትና እንደውም ጉዱን ታሪኩን ስ እሱና የሶሲን ራሱ ማየት የጀመርኩት እሱ ወደዚህ ሚዲያ ከመጣ በኋላ ነው። ወደ ነብሩክ ህይወት ሶሲ መጣች። ከዛ እሱ ከመጣ በኋላ ነው እንደውም እኔ ማየት የጀመርኩት። ገብቼ ስቴ እነዚህ ልጅ ፎች ፍቅር እንዴት ነው አገናኘታቸው እንዴት ነው ነገሩ እንዴት ነው እያልኩ ማየት ራሱ የጀመርኩት ቴ ዛሬ ደግሞ እሷ በሌለችበት ነው። እንግዲህ እኛ እንደምናየው ወይ እዛው አካባቢ ትሆናለች ልድራ ድምቀት አላውቅም። ሁሉን ነገር አዘጋጅቶ ፎቶ ለጥፎ ስንት ሰው ሲሰድባት ሲረግጣት ዋለ። ዛሬ ምንም ሳያውቅ ምክንያቱ ነው። ያው እኛ እዛ ቦታ እሱ ጋር እንድትገኝ ከነሱ ከሁለቱ ህይወት እንድትወጣ ነው የፈለገ። ለምንም ትጠራ፣ እንዴትም ትጠራ መምጣት የለባትም። ግን ሁለቱ ልጆች እየሰሩ ናቸው። እኔም መስለኝ ሀይሚና ይሄ ልጅ እየሰሩ ናቸው። ለማንም ወይ ለሶሲና ለብሩክ እየሆነ እንዴት እንዲቷን ለማስተማር እነሱ ምን ያህል እንደተናደዱ ለማስተማር የአንድ ሰው ሰው ሲወሰድ ለማስተማር ይሁን እኔ አልገባኝም። እሱ ግን አሁን ሶሲ ብዙ ጊዜ እዛም የራሱ ዩቱብ ላይ ይቻለው ብዙ ችት እንዳረገባት ከአንድ የሙለቴ ስትናገር ከዚህ በፊትም ሰምቻለሁ። አሁንም እንደዛን አይነት ተፈጥሮ እኔ አይሚ ከሱ ጋር ምንም አይነት ግንኙነት ታደርጋለች ብዬ አላስብም። እሷ ከመምጣቷ በፊት ነው እንዲሁም ብዙ ነገር የተናገረው። እሷ ከመጣች በኋላ ሲናገር እራሱ አይኔ አንደኛ ሸመኛ ነች። በጣም ሪስፔክት ታደርጋለች። ሰው የሚናገረውን ነገር ሁሉ ጣልቃ ልትገባ ስትል አቁም ይላታል። በቃ አፋፏን። እንደገና እነዛ ማታቃቸው ሰዎች ሁሉ ተደርድረዋል። እዛ ጋር ያስደነገጣ ላይ ነው አንጨፍ ነው አስገብተው እንግዲህ ድንገት ሳታቀው ከሆነ አውቃም እየሰራች ከሆነ እንዲስናት ማለት ነው። ለእሷ እኔ እሷ እንደግፍ አይደለም። ይቅርታ አድርጉልኝ። እሷን ደግፌ ያደለም ያደል። በዚህ ቦታ እሷ ማየት አልፈልግም። እዚህ ውስጥ እሷ ማየት አልፈልግም። ትናንትናም ከዚህ በኋላ እንዳታገኘኝ ብላለች። በቀደም ለታም በምን መልክ እንደጠሯት ለምን እንደተጠራች አላቅም። አውቃ ድራማውን እንግዲህ እየተሽከረከረ ነው ያለው ይሄ ነገር። ትላንትና በብሩክ ቤት፣ ዛሬ ደግሞ በዳኒ ቤት፣ ነገ በሶሲ ቤት ደግሞ ይሁን እንዲሰርተዋል ብለው ደግሞ ይመጣሉ። ከዛ እንደዚህ ያለ እየዞረ ስንት የሚታመሙ ስንት የሚቆስሉ ሰዎች አሉ። ስንት ተስፋ የቆረጡ እህቶቻችን አሉ። እነሱን በጣም የሚያግዙ በሼር በማድረግ ስለሚወዷቸው እንዴት የሚያለቅሱ አሉ። እንግዲህ ለምን ይሄንን ማድረግ እንደተገባ አልገባኝም። በጣም ተናድጃለሁ። ያደረገችው ሶሲ መቆጣቷ ትክክል ነች፣ መናደዷ ትክክል ነች። ሀይሚ ደግሞ ያው እንደማቀን ድራማው እንትን ይሁን አላውቅም፣ ለምን አልጠራህትም እያለች ነው ተደነጋግጣለች። ይህ ውሸት ድብድብ ነው፣ የሚደባደቡት እኔ ረሙ የሄደበት አካሄድ ደስ ብሎኝ ከዛ ውስጥ ይሄ ናታን የሚባለውን ልጅ ጥምድ አድርጊዋል። አብሮ ከዳኒ ጋር እንደደገፈ ነው ሲሰር መጀመሪያ ሲናገር፣ ሀይሚ አሁን እንደዚህ መውሻሸት እንደዚህ መናገር ምናምን፣ እንደሱ አችልበት መጀመሪያ እሷ ከመምጣቱ በፊት የተናገራቸው ንግግሮች ሁሉ ሰውን ለጥል የሚያነሳሳ እየጠራ ስም የቡታ ጅራ እያለ ከዚህ ውስጥ መውጣት አለባት። ሀይሚም ወደ ቀልቧ ብትመለስ ጥሩ ነው። እግዚአብሔር ይርዳት። የኔ ቆንጆ ታሳዝኛለሽ፣ ግን እግዚአብሔር ይርዳሽ ነው የምለው። ሌላ ምንም አይልም። እግዚአብሔር ጣልቃ ይግባልሽ እና ከዚህ ውስጥ ውጪ ይሄ የመጣው በመጀመሪያ ፕራንክ መሰረት የመጣው ነገር እልህሽንም ሁሉንም ነገር ትተሽ ብትወጪ ጥሩ ነው። ቡራም ዛሬ የተናገረው ነገር በጣም አንጀቴን በልቶ አሳዝኖኛል። በሚፊታፊት መጥቶ በቃ አብቅቷል ብሎ በዛ ሁላችንም አዝነናል። ሁሉም ሰው ነው ያዘነው። አይቻለሁ በጣም ሁላችንም፣ እኔም ልቤ በጣም ነው ያዘነው። በቃ ምክንያቱም እሱ ጭቅጭቁን ሁሉንም ነገር ጥቼ በቃ ይቅርታም ጠየቅኩ፣ አቁም ያለውኝ ከዛ በኋላ ግን እሷ ነች መወሰን ያለባት ነው ያለው እሱ ትክክለኛ እርምጃ እየወሰደ ነው ያለው። እንግዲህ እንዳየነው ከሆነ ወደ ትክክለኛው መንገድ እየሄደ ነው። በቃ አብቁቷል እዛ ጋር ያለውን ነገር ከዛ ሰው ጋር ከዳኒ ጋር ጭራሽን መገናኘትን መጨቃጨቅም እንደማይፈልግ ተናግሯል። አሁን እኔ ሀይሚን ምን እያሏት እንደሚወስዷት አይገባኝም። ግን አሁን እየጠረጠርኩ ያለሁት ፕራንክ ነው የሚባለው ነገር እኔ አንዳንዴ ያወዛግበኝ ነበር፣ ግን ዛሬ ሳየው የፖስተተው ፖስት ና የተፖስተተው ፖስት ቀለበቱን ኦልሬዲ ከፍቶ እንዳሳያት ነው አሁን ግን ሲያሳያት አላየንም። ሰውን ለማስደንገጥ ያንን ፖስተውታል። እሱን አልገበው ወይ ተሯሩጡ ደርሶባት ነው ያስፖስተታት፣ በግድ ጎትቶ አንጥቷት ካሜራው ከተዘጋ በኋላ አልገባኝ፣ እሱ አልገባኝ። ትልቅ ጥያቄ ነው። ግን ተረጋጉ፣ በቃ ሁላችሁም ተረጋጉ። ይሄን ያለ እነሱ መውደዳችን ነው እንደዚህ ያደረገን። በቃ እነሱን በጣም በጠቅለቀት በቃ ከውስጥ ከልባችንስ ለወደድን ነው እንደዚህ ልባችን የሚሰበረው ተረጋግተን መጨረሻውን ንጠብቅ። አሁን ፎቶውን በማየት ብቻ ጧትም ስትሰደብ ነው አሁንም እንደምትሰደብ እርግጠኛ ነኝ። እኔ ኮሜንት ማየት አልወድም፣ አንዳንዴ ግን በእግዚአብሔር እንደው ተረጋጉ ነው ምላችሁ። ተረጋጉና መጨረሻቸውን እንየው በቃ መጨረሻውን እንያቸው። ወደድናቸው አይደል? ስንፈልግ ደግሞ ላለማየትም እንችላለን። በቃ እንያቸው መጨረሻውን እኔ ነው ምለው። እግዚአብሔር ብርታቱን ይስጣለው። ሁላችንም ሰላምኑልኝ